የሰው ልጅ ሕይወት የመጀመሪያዎቹ ዓመታት ለዕድሜ ልክ ውጤቶች የወደፊት የሰውን ሀብት ልማት ወሳኝ መሆናቸውን አያጠያይቅም። የተሻለ ትውልድን ለመገንባት በሕፃናት ላይ የሚሰራው ስራ ትልቁን ድርሻ ይወስዳል። የሲዳማ ክልል የቀዳማይ ልጅነት ልማት የዳሰሳ ጥናት ሪፖርትም በከፍተኛ ደረጃ ይፋ ማድረጊያ ስነስርዓትም ሥርዓትም በሐዋሳ ከተማ ሰሞኑን ሲካሄድ የሐዋሳ ዩኒቨርሲቲም ከሲዳማ ክልል መንግሥት እና ከአፍሪካ የቀዳማይ ልጅነት ልማት በተደረገ ጥናታዊ ጽሑፍ በቀረበበት የነገውን የምንመኘውን አገር መድረስ የሚቻለው በትውልድ በኩል መሆኑን በመድረኩ ተነስቷል። በረቂቅ ፍኖተ ካርታ ላይ እንደተቀመጠው ከስድስት ዓመት ባነሰ ጊዜ ውስጥ የተለጠጠ ግብ አስቀምጧል። ይህም ከስድስት ዓመት በታች የሆኑ ሁሉም ልጆች ሁሉን አቀፍ የህፃናት ልማት አገልግሎቶችን እንዲያገኙ ማረጋገጥ መልካም ጤንነት የቀደመ የመማር እድል የቅድመ አንደኛ ደረጃ ትምህርትን ጨምሮ በቂና የተጠመጣጠነ ስርዓተ ምግብ፣ ጥበቃ እና ደህንነት እና ምላሽ ሰጪ እና አነቃቂ የህፃናት እንክብካቤ ያካተተ በሰው ልጅ ህይወት የመጀመሪያዎቹ ዓመታት ለእድሜ ልክ ውጤቶችና ና ለሲደማ የወደፊት የሰው ሀብት ልማት ወሳኝ መሆናቸውን በመገንዘብ የተወሰደ ደፋር ቁርጠኝነት ነው። የፍትህ ካርታው ይህንን ራዕይ ለማሳካት አጠቃላይ የስትራቴጂዎች ስብስብ ያስቀምጣል። ይህም የሚከተሉትን ያካትታል፦ የተለያዩ ህጻናት የዕለት እንክብካቤ ማዕከላትን ማስፋፋት፣ የቅድመ አንደኛ ደረጃ ትምህርት ተቋማትን ማስፋፋት፣ የቀደመ ልጅነት ልማት አገልግሎቶችን በጤና ጥበቃ ስርዓት ውስጥ ማቀናጀት፣ እንዲሁም በማህበረሰብ ጤና አገልግሎት ውስጥ ስለ መልካም ልጆች አያዝን አስተዳደግ በማቀናጀት የቤት ለቤት ምክርና ስልጠና መስጠት የትምህርት ቤት ምገባ ፕሮግራም ተደራሽ ማድረግ እና እንዳስፈላጊነቱ ልጆች የመጫወቻ ቦታዎችን ማቋቋም ይገኙበታል። ይህ ሁሉን አቀፍና ባለብዙ ዘርፍ ስልት የክልሉ መንግስት ለልጆች ህይወት መልካም ጅምር ያለውን ቁርጠኝነት ያሳያል። በመሆኑም የተቀናጀ የቀዳማይ ልጅነት ልማት ፕሮግራም ልጆች ሊደርሱበት የሚገባውን እምቅ አቅም እንዲደርሱ ያስችላል። ልጆች በተለይ እድሜያቸው እስከ ስድስት ዓመት ያሉ ልጆች በትክክል እንዲያድጉ በትክክለኛው እንክብካቤ እንዲያገኙ መማር ያለባቸውም በትክክል ትምህርታቸው እንዲያገኙና በትክክለኛው የእድገት ትራክ ውስጥ እንዲገቡ ለማድረግ የብዙ ሴክተር መስሪያ ቤቶች ቅንጅት አስፈላጊ ነው። እንደ አፍሪካ ደግሞ ይህንን የቅንጅት ስራ በምርምር አዳዲስ ሀሳቦችን ፖሊሲዎችን እና ለዛ ግባት የሚሆኑ ነገሮችን ጀነሬት በማድረግ በኩል የአፍሪካ ቀዳማይ ልጅነት ማዕከል ስራ ነው። ይሄ መንግስታዊ፣ መንግስታዊ ያልሆኑ በአጠቃላይ እነዚህ ልጆች ላይ የሚሰሩ ስራዎችን ያቀናጃል። በብዙ ዘርፎች ማለት ነው። የምርምር ስራዎችን ያቀርባል፣ ፖሊሲዎችን ያወጣል፣ ጋይድላይኖችን ያወጣል፣ ወርኪንግ ዶክመንቶችን ሁሉ ያዘጋጃል ማለት ነው። ህጻናት ላይ የሚሰራው ስራ ለዛሬ አድካሚ ሊሆን ይችላል፣ ገንዘብ ሊወጣበት ይችላል፣ ሀብት ሊጠይቅ ይችላል፣ ግን የሚላሹ በጣም ትልቅ ነው። የነገውን የምንመኛትን ሀገር ተስፋ የምናደርግባትን ሀገር መድረስ የሚቻለው በትውልድ በኩል ነው። እንግዲህ ዛሬ ህጻናት የምንላቸው የህብረተሰብ ክፍሎች ነጌ ሀገርን የሚረከቡ ሀገርን ወደ ምንመኛት ከፍታ እና ወደ ተሻለ ደረጃ የሚያሸጋግሩ ናቸው። ስለዚህ ይህንን መነሻ ያደረገ ስራ በሀገር ደረጃ እየተሰራ ነው የሚገኘው። ራሱን የቻለ ይሄ ስራ የሚሰራበት ፖሊሲ ተዘጋጅቶ መንገዶች ተመቻችተው ረጂ አጋር አካላትም እየተፈለጉ እነዚህ ስራዎች እየተሰሩ ይገኛሉ። በሀገር ደረጃ የትምህርት ችግርን ከመሰረቱ ለመፍታት አንደኛው ስልት ተብሎ የተያዘው በህፃናት ላይ መስራት ነው። በጤናውም በኩል ህፃናትን ጤንነታቸው የተጠበቀ ብቁ ዜጋ ሆነው መውጣት የሚችሉበትን ስራ ለመስራት ከፍተኛ እንቅስቃሴ እየተደረገ ነው የሚገኘው። በዋናነት ህፃናት ላይ መስራት ነገ ዛሬም የምንፈልጋትን ሀገር መልካም ማድረግ፣ የበለጸገ ትውልድ ማፍራት፣ ተወዳዳሪ ትውልድ ማፍራት እና ሰው ተኮር ከምንላቸው ከፍተኛ ትኩረት ተሰጥቷቸው ከሚሰራባቸው ጉዳዮች መካከል ቀዳሚውን የሚይዙት የቀዳማይ ልጅነት ልማት የትኩረት አቅጣጫ ተሰጥቶ ሰፊ ስራ እየተሰራ ነው። ህጻናት ላይ ካልሰራን በዘርፈ ብዙ የተቀናጀ ስራ መስራት ካልቻል ምናልባትም አሁን ያለው የትምህርት ስብራት የምንለው በሀገራችን ላይ የምናያቸው ዘርፈ ብዙ ጎደሎች መልስ የሚያገኙት የመጀመሪያ ፋውንዴሽናል የምንለው መሰረት የሚጣልበት ከስድስት አመት በታች ያሉ ህጻናት ላይ ሲሰራ ነው የሚል ትልቅ እምነት አለ። ይሄ ደግሞ በጣም አዋጭና ትርፋማ ኢንቨስትመንት ነው። ዛሬ የምናወጣው አንድ ዶላር በአመቱ 16 ዶላር ያተርፋል። ይህም ደግሞ ስንል ህጻናትን ከገንዘብ ጋር ለማወዳደር ፈልገን አይደለም። ይሄ የሚሰራው ስራ ትውልድን የሚቀይር ሀገርን ዘርፈ ብዙ ሊቀይር የሚችልና ተወዳዳሪ ትውልድ የምናፈራበት መልካም ፕሮግራም ነው ብለን እናስባለን። የአፍሪካ የቀዳማይ ልጅነት ልማት ማዕከል የተጠነሰሰው የአዲስ አበባ ከተማ አስተዳደር በጣም በከፍተኛ ቁርጠኝነት በክብርት ከንቲባ እየተመራ የቀዳማይ ልጅነት ልማት የብዛ ሴክተር በከፍተኛ በማስተባበር ሰፊ ስራዎች እየተሰሩ ነው። የአፍሪካ ደግሞ ምርጧ ከተማ ህጻናትን ለማሳደግ የተመረጠች ምርጥ ከተማ ለማድረግ ሰፊ ስራ እየተሰራ ነው። ያ ስራ ደግሞ አዲስ አበባ ላይ ብቻ እንዲቀር ሳይሆን የአዲስ አበባ ላይ ያሉ መልካም ተሞክሮች ወደ ሀገራችን ያሉ ከተሞችና ክልሎች እንዲስፋፉ እንዲሁም ደግሞ እንደ አህጉርም የአፍሪካ ሀገራት ከኛ ሰፊ ልምድ እንዲወስዱ በማሰብ መጀመሪያ በ2015 ዓመተ ምህረት ነበረ የተቋቋመው በደንብ ቁጥር 144 2015 የቀዳማይ ልጅነት ልማት የልቀትና የትምህርት ማዕከል በሚል ነበረ የተቋቋመው ያን ስም ተሻሽሏል። ባለፈው አመት በ2016 ዓ ም የአፍሪካ የቀዳማይ ልጅነት ልማት ማዕከል በሚል ይህን ስያሜ አግኝቷል። በደንብ ቁጥሩ ተሻሽሎ በደንብ ቁጥር 177/2016 ተሰይሟል ማለት ነው። አዲስ አበባ ከተማ አስተዳደርም የአፍሪካ የቀዳማይ ልጅነት ልማት ማዕከልም ፕሮግራም በተሻለ ሁኔታ በመፈጸሙ ወደ ክልሎች እንዲሰፋም እየተደረገ ሲሆን በሲዳማ ክልልም በሰባት የከተማ አስተዳደሮች ስራው እንደሚሰራ ተመላክቷል። ይሄ የቀዳማይ ልጅነት ፕሮግራም ይህንን ታሳቢ አድርጎ የተዘጋጀ ፕሮግራም ነው። ፕሮግራሙ በአዲስ አበባ በተሻለ ሁኔታ በመፈጸሙ ይሄ ወደ ክልሎችም እንዲሰፋ በተያዘው እቅድ መሰረት ክልላችን በዚህ ጉዳይ ላይ ባለፉት ጊዜያት ከፍተኛ ስራ እየሰራ ቆይቷል። ዝግጅትም እያደረገ ይገኛል። በቀዳማይ ልጅነት ማይከሉ ድጋፍ በሰባት የከተማ አስተዳደሮች ይሄ ስራ ይሰራል። ስራው በባለቤትነት የሚሰራው የክልሉ መንግስት ሆኖ በአጋርነት አፍሪካ የቀዳማይ ልጅነት ልማት ማዕከል ድጋፍ እያደረገልን ይገኛል። ከድጋፉ ውስጥ ባለፉት ጊዜያት የተለያዩ የቅድመ ስልጠናዎች ሲሰጡ ቆይተዋል። ይህ ጥናትም በእነሱ ድጋፍ ነው ሲሰራ የቆየው። ተቋማችን ከተቋቋመ እንግዲህ አጭር ጊዜ ነው። በአጭር ጊዜ ውስጥ ግን በ2015 ዓ.ም የአዲስ አበባ ከተማ አስተዳደር ከፍተኛ ጉባኤ አድርጎ ነበረ። በዛ ጉባኤ ላይ የክልል ርዕሳነ መስተዳድሮች እና የአስተዳደር ከንቲባ ተገኝተዋል። ምክትሎችም የቻሉት ክቡራን ፕሬዚደንቶች ተገኝተዋል። በዛ ጊዜ የአዲስ አበባን ተሞክሮ የልምድ ልውውጥ ወስደዋል። ከዛ የእኛ ተቋም ሲቋቋም ጥያቄ አቅርበዋል ድጋፍ እንድናደርግ። ስለዚህ ይሄን ድጋፍ የአዲስ አበባን ተሞክሮ ወደ ሀገራችን ክልሎችና ከተሞች እንዲስፋፉ ለአሁኑ ከአራት ብሔራዊ ክልላዊ መንግስታትና ከድሬዳዋ አስተዳደር ጋር እየሰራን እንገኛለን። አራቱ ኦሮሚያ፣ አማራ፣ ሲዳማና ማዕከላዊ ኢትዮጵያ እንዲሁም ድሬዳዋ አስተዳደር ጋር እየሰራን ነው። ቀዳማዊ ልጅነት ከተጀመረበት ወይም ደግሞ እንደ ሀገር ትኩረት አግኝቶ በክልሎች ደረጃ ደግሞ እንደ ሲዳማ ክልል በሰባት ዋና ከተማዎች ነው ወይም ደግሞ በሰባት ከተሞች ላይ ሀውሳን ጨምሮ ሌሎች የወረዳ ከተሞችንም ታሳቢ ተደርጎ ነው እየተሰራ ያለው። አጠቃለያው እንደ ሀገር በተሰጡ አክሽን ፕላኖች መሰረት የአድቮኬሲ ስራዎች፣ የስልጠና ስራዎች፣ ጤና ተቋማትን የማዘጋጀት ስራ፣ በቁሳቁስ የማደራጀት ስራ እንዲሁም ደግሞ ካሉን ተግባራት ጋር እንዴት አድርገን ቀዳማዊ ልጅነትን ኢንተግሬት እናደርግ ትርጉም ተሰጥቷቸው ትኩረት አግኝተው ሪፖርት እየተደረጉ በህፃናት እድገት ላይ ኢንተርፕሬት እየተ- ትርጉም እየተሰጣቸው የሚሰራበት መንገድ አልነበረም። ኢንዲቪጅዋል ግን እንደ አንዳንድ ፐርፎርማንስ ኢንዲኬተሮች ከበፊቱም ጀምሮ የጤናው ሰርፍ እቅድ ሆነው ሲሰሩ የነበሩበት ነው ያለው። አዲስ አይደለም። ግን ፎርማል ሆኖ ስልጠናውም ተቋማትንም የማብቃትና ካሉን ሩትን ተግባሮቻችን ጋር ኢንተግሬት የማድረግ ለዚህ ደግሞ ተግባር ሪፖርቲንግ ስርዓትንም ፎርማቶችንም ከማዘጋጀት አንጻር ከሶፍትዌሮቻችን ሪፖርት ከምናደርጋቸው ሶፍትዌሮቻችን ጋርም የዛው አካል ሆነው ኢንተግሬት ተደርጎ በዚህ ደረጃ ጥሩ ጅምር ነገሮች አሉ ማለት እችላለሁ። በተለይ ለብዙ ጊዜያቶች አንዱ የጤና ክፍተት የነበረው የጤና ኢንስቴሽን ተግባራችን መቀዝቀዙ ነበር። ያንን እንደገና አቅም የመፍጠር እንደገና የማንቀሳቀስ ጤና ኬላዎቻችንን ኢቨን የዛሬ ሃያ አስራ ዘጠኝ ዓመት የተሰሩ የፈራረሱትን የማደስ ስራ እና በጤና ተቋማት ደግሞ የሚወልዱ እናቶች በተለይ እናቶች ማቆያ ተብሎ አንድ እናቶች በጤና ተቋም መጥተው ፍላጎቱ እንዲኖራቸው የመውለድ ፍላጎቱም እንዲኖራቸው በመምጣታቸው የሚያገኙት ብዙ ምክር አለ፣ ብዙ ትምህርት አለ። ባለመምጣታቸው ደግሞ የሚያጡት ብዙ ነገር አለ። ስለዚህ ከዚህ አንጻር በጤና ጣቢያዎቻችን ኦልሞስት ከ85% በላይ በሚሆኑት የእናቶችን ማቆያ አድሰን እንደገና ሰርተን ፋንክሽናል ማድረጉ ላይ በእነዚህ ሶስት ዓመታት ትልቅ እንቅስቃሴ ተደርጓል። የዚህ ጥናት ውጤትም የተመሰረተው ፖሊሲና ስትራቴጂን ለመቅረጽ በሲዳማ ክልል ውስጥ ለሚገኙ ልጆች የወደፊት እጣ ፈንታን ለመወሰን እንዲሁም ዩኒቨርስቲዎች ሳይንሳዊ በሆነ መንገድ ያሉ ሁኔታዎችን አጥንተው ያለበትን ደረጃ ካሳዩ የተረጋገጠ ስራ ለመስራትም እድል እንደሚፈጥርም በዕለቱ የተገኙ የጥናቱ ተሳታፊዎች አስተያየትን ተመላክቷል። ይህ ጥናት ጠንካራና ዓላማ ያለው አጋርነት ውጤት ነው። የሐዋሳ ዩኒቨርሲቲ ጥናቱን ከሲዳማ ክልል መንግስትና ከአፍሪካ ቀዳማይ ልጅነት ልማት ማዕከል ጋር በመተባበር አካሂዷል። ዛሬ ከኛ ጋር ባይሆንም እንኳን ቢግዊን ፊላንትሮፒ ይህንን የመነሻ ዳሰሳ ጥናት ለማካሄድ ላደረገው የገንዘብና የቴክኒክ ድጋፍ ምስጋና ማቅረብ እወዳለሁ። የዚህ ጥናት ውጤት በመረጃ ላይ የተመሰረተ ፖሊሲና ስትራቴጂ ለመቅረጽ እና በስዳማ ውስጥ ለሚገኙ ልጆች የወደፊት እጣፈንታና ለትውልድ ግንባታ ከፍተኛ ጠቀሜታ ይጎላ ነው። ይህ ጥናት በክልሉ ያለውን የቀዳሚ ልጅነት ሁኔታ አጠቃላይ እና በመረጃ ላይ የተመሰረተ ግንዛቤ ይሰጠናል። የሚመራመሩ የምርምር ተቋማት ዩኒቨርሲቲዎቻችን፣ በዚህ መልኩ ያሉ ሁኔታዎችን አጥንተው ሳይንሳዊ በሆነ መንገድ ያለንበትን ደረጃ እያሳዩን በቀጣይም ለውጡን እያሳዩን መሄድ ከቻሉ ምንሰራቸውን ስራዎች ዝም ብሎ በዳበሳ ሳይሆን በተረጋገጠ መንገድ ላይ በተረጋገጠ ሁኔታ መስራት የምንችልበትን እድል ስለሚፈጥር የዛረው የቤዝላይን ጥናቱ ብዙ ነገር አሳይቶናል። ለወደፊትም በምን ላይ ተመስርተን የትኛውን ለማስተካከልና ለማሻሻል መስራት እንዳለብን በሚገባ ያሳየን ስለሆነ ይህንን ይዘን እኛ የምንሰራ አካላት በዚህ ዙሪያ የምንሰራ አካላት ይበልጥ መረባረብ፣ ክፍተቶቹን ለመብሏት በሚቀጥሉት ዓመታት በላቀ ተነሳሽነት መስራት ይኖርብናል የሚለውን ነው ማንሳት የሚፈልገው። ሌሎች ላይ ግን በተለይ ሌሎች የሚመለከታቸው ስቴክሆልደሮች አሉ። እዚህ በመካከላችንም ከዩኒቨርሲቲ ጀምሮ መንግስታዊ ያልሆኑ ድርጅቶች እንዲሁም የተለያዩ ማህበራት እና ማህበረሰብንም ጭምር አሳትፎ የሚሰራ ተግባር ነው። በተለይ ክልላዊ ኢኒሽቲቭዎች፣ ሴክቶሪያል ኢኒሽቲቭዎች ላይ በጣም የማህበረሰብ ተሳትፎ መንግስታዊ ያልሆኑ ተቃውሟት ተሳትፎ በጤናም በትምህርትም በሴቶችም ኢንጌጅ ሆኖ ነው እየተሰራ ያለው። ስለዚህ አሁን ላይ ደግሞ ይበልጥ አጠናክሮ ለመሄድ አዲስ ሳይሆን ጥሩ መነሻ ጅማሪዎችም ልምዶችም ስላሉ በተሻለ ሁኔታ የመቀናጀቱ ስራ ሌሎችን አስተባብሮ የመስራቱ ስራ ይሄዳል ብዬ ለማንሳት እፈልጋለው። ቤዝ ላይ ጥናቱን የሰራችሁትን እንዲሰራም ሀሳቡ መምጣቱ ደግሞ በዚህ ልክ በጥንቃቄ ኳሊቲው ላይ ባያዝነስ ሚኒማይዝ ሊያደርግ በሚችል መንገድ ጥራት ያለው መረጃ ቀርቧል ብዬ አምናለው። ከአቅራቢዎቹ በመረዳት ተስፋ ሰጪ ኢንዲኬተሮች እንዳሉት ሁሉ በጣም ደግሞ ዛሬ ላይ ትርጉም ሰጥተ ነው አላርምድ ሆነን ቀይ መስመር ውስጥ አስገብተን ደግሞ ካልሰራን ዋጋም ያስከፍሉንም ጉዳዮች እንዳሉ መረጃዎች ያሳያሉ። ስለዚህ እነዚህ ላይ ማን ነው አቅዶ መስራት ያለበት ከተባለ እዚህ ጋር የሚሳተፈው ሁሉ ይመለከተዋል። ለምሳሌ እንደ ሴክተር መወስዶ አሳይመንት አለ። እንደ ትምህርት፣ እንደ ሴቶች የሚወሰዱ አሉ። ወደ ዩኒቨርሲቲ የሚሄዱ ጉዳዮች አሉ። ዩኒቨርሲቲ ላይ የኮሚኒቲ ሰርቪስ ተብሎ በጀት ተመድቦ ፕሮጀክት ተቀርጾ ሁልጊዜ የአመቱ እቅድ ሆኖ የሚሰሩ ብዙ ተግባራት አሉና አሁን አላርም ተደርጎ የተቀመጡ በቀይ መስመር ውስጥ ያሉትን ኢንዲኬተሮች አስር ሊያስ ፖስብል የፕሮጀክት የሪሰርች ወይም ደግሞ የኢንተርቬንሽን ፕላኖቻችን ውስጥ አስገብተን መስራት አለብን። ኦልሬዲ በጀትድ ሆኖ ታቅዶ ተዘጋጅቶ የሚጠብቀን አንዱ ተቋም ዩኒቨርሲቲ ነው፣ ኮሚኒቲ ላይ የሚሰሩት ሌሎች ደግሞ አጋር ድርጅቶቻችን የቱ ጋር ነው መስራት የምንችለው ከነዚህ ኢንዲኬተሮች ውስጥ አሁን ከቀረበው ጥናት ውስጥ የትኛው ላይ ነው እኛ ቢያንስ ፍሌክስብል ሆነን እቅዳችን ውስጥ አስገብተን አሁኑኑ ለክልሉ ኮንትሪውት ማድረግ ያለብን የሚለው በጣም ወሳኝ ነገር ነው። የአፍሪካ ቀዳማይ ልጅነት ልማት ከዜሮ እስከ 6 ዓመት ሕፃናት ላይ ትኩረት ተደርጎ መሰራቱን ለጤናው ዘርፍ እጅግ አስፈላጊ ሲሆን፣ ትምህርት፣ ጤና ሴቶችና ሕፃናት ማህበራዊ ጉዳይ ተቋማት በቅንጅት የተሻለ ስራ እንደሚሰሩም በዳሰሳ ጥናቱ የተነሱ ሀሳቦች ናቸው። የሚመለከተን ባለድርሻ አካላት በሙሉ በዚህ ጉዳይ ላይ አሁን ያለንበትን ደረጃ እንደ ክልል አይተናል። በዚህ መልኩ ጥልቅ የሆነ ጥናት በዚህ ጉዳይ ላይ በተለይም በቀዳማይ ልጅነት ላይ እንዲህ አይነት ጥልቅ ምርምር ተደርጎ በዚህ መልኩ ተወያይተን እናቅም በእርግጥ ችግሩ እንዳለ ተገን- ተገንዝበን እንደ ክልል በርካታ ስራዎችን ለማከናወን ጥረት እያደረግን የምንገኝ ቢሆንም በዚህ መልኩ ግን በጥናት የተደገፈ ስራ ለመስራት የሚያስችል ነገር እና ግንዛቤ የለም ብሎ መውሰድ ይቻላል። ከዚህ በፊት አሁን የምንወስዳቸው እርምጃዎች በጥናት ላይ የተመሰረተ እና ያንን እነዚያን ክፍተቶች መመለስ የሚችልን ተግባር ማከናወን የምንችልበትን አቅም የሚፈጥርልን ስለሆነ እዚህ ያለን በሙሉ ህጻናት ዛሬ ህጻናት ናቸው፣ ነገ ግን ሀገር ገንቢ ናቸው። ስለዚህ በእነዚህ ህፃናት ላይ በሰራን ልክ ነው ሀገር ልታድግ የሚችለው ልትበለጽግ የሚችለው የሰዎች ህይወት ሊቃለል ሊሻሻል የሚችለው ዛሬ በእጃችን ያለው ትውልድ በተገቢው ተገንብቶ በተገቢው ተቀርጾ በወጣበት ልክ ነው። ይሄ ሆነ በዚህ ላይ የምንሰራ ሁላችንም ህፃናት ተገቢውን ትምህርት በቂ ትምህርት፣ እድገታቸውን ሊያስተካክል የሚችል አመጋገብ፣ ጤናቸው ተጠብቆ አላስፈላጊ ችግሮች ውስጥ በማይወድቁበት ሁኔታ ተንከባክበናቸው ይዘናቸው መሄድና ማሳደግ ከቻልን ሀገር ትጠቀማለች፣ ሲዳማ ይጠቀማል። ስለዚህ በዚህ ላይ ሁላችንም የተለየ ርብርብ ማድረግ እና በዝቅተኛ አፈጻጸም ደረጃ የሚገኙ በጥናቱ የተለዩ ችግሮችን ለመፍታት ሁላችንም ርብርብ ማድረግ ይጠበቅብናል። እንደ ጤና ሴክተር ደግሞ ትኩረት መሰጠቱ በጣም አስፈላጊ የሆነበት ምክንያት እነዚህ እስከ ስድስት ዓመት ድረስ ከዜሮ እስከ ስድስት ዓመት ያሉ ህጻናትን ትኩረት ታርጌት ተደርጎ የሚሰራበት ነው ቀዳማይ ልጅነት። እነዚህ ህጻናት የሚገኙት ወይ ቤት ነው ወይ ደግሞ በአካባቢያቸው ባለው በማህበረሰብ ውስጥ ነው ወይም ደግሞ በጤና ተቋማት ውስጥ ይመጣሉ እና ትምህርት ቤት ነው። ጤናው ሴክተር ደግሞ በኮሚኒቲም ደረጃ፣ በማህበረሰብም ደረጃ፣ በቤትም ደረጃ አቅዶ የሚሰራ ሴክተር ነው። በተቋም ደረጃ ደግሞ በዚህ ዕድሜ ክልል ያሉ ህጻናቶች በተለያየ ምክንያት ወደ ተቋም የሚመጡበት እድል ያለበት ተቋም ነው። ስለዚህ እነዚህን ህጻናት አክሰስ የምናደርገው የምናገኘው የት ነው ተብሎ በዚህ ልክ ጤናው ሴክተር ተለይቶ እየተሰራ እና የዚህ ተግባር አካል መሆኑ በጣም ወሳኝ ነው። በሌላ ሳይዱ ደግሞ ከጤናው ሴክተር አንጻር ጠቀሜታውን ስናይ ደግሞ ለእኛ የበሽታ መከላከል ስራ ወይም ደግሞ ጤና የማጎልበት ስራ ተሰራ ማለት ነው። ስለዚህ በህፃናት ላይ የምንሰራውን የጤና ማጉልበት የጤና የማበልፀግ ስራ እና በሽታ የመከላከል ስራ ተሰራ ማለት ጤናማ ማህበረሰብ ለነገ ኖረን ማለት ነው። በጤናው ሥርዓት ውስጥ አዲስ አበባ ከተማ አስተዳደር ላይ ሰፊ ስራ እየተሰራ ነው። በእናቶች እና ህጻናት በስርአተ ምግብ ውስጥ በተቀናጀ መንገድ የቀዳማይ ልጅነት ልማት አገልግሎት እንዲሰጥ ሁሉም የጤና ተቋማት የጤና ጣቢያዎች ትራንስፎርም ድሆነዋል። ሌላ 12 ሆስፒታሎች የተቀናጀ አገልግሎት ይሰጣሉ። ይህን ስንል ለእናቶች ነፍሰ ጡሮ ነው ሲሄዱ ምክር በመስጠት ትልቅ አስተዋጽኦ እየመጣ ነው። እንዲሁም አባቶችንም ምክር በመስጠት መልካም የሆነ የልጆች አስተዳደግን ለማምጣት ሰፊ ስራ እየተሰራ ነው ማለት ነው። በቤት ለቤትም የጤና አገልግሎቱን ደግሞ ብሪጅ ለማድረግ በቤት ለቤት አምስት ሺህ የወላጆች ምክር አገልግሎትና የአቅም ግንባታ የሚሰጡ ባለሙያዎች ስምሬት ተሰጥቷቸው እያንዳንዱ ቤት ውስጥ ይህን ስራ ለመስራት በተለይ ደግሞ ተጋላጭ የሆኑ የማህበረሰብ ክፍሎችን የቅድሚያ ቅድሚያ ተሰጥቶ በወር ሁለቴ እያንዳንዱ ቤት ውስጥ ይህን አገልግሎት እየሰጡ ይገኛሉ ማለት ነው። በዚህ በኢሲዲ ፕሮግራም ላይ ቅንጅት በጣም ወሳኝ ነገር ስለሆነ ቅንጅቱ በየደረጃው መጠናከር ይኖርበታል። በየደረጃው ያሉ ሶስቱ ሴክተሮች ብቻ ሳይሆኑ ሌሎች ሴክተሮችንም የጨመረ ቅንጅት ነው የሚያስፈልገው። ለምሳሌ አመጋገብ ወሳኝነት አለው። ምግብ የሚያቀርቡ አካላት የዚህ አባል መሆን አለባቸው። ግብርና ከሌለ እርሻው ከሌለ የእንስሳት ሀብቱ ከሌለ እነዚህ አካላት ካልተቀናጁ እና ተመጣጣኝ ምግብ ህጻናት ማግኘት ካልቻሉ እድገታቸው ውስን ነው የሚሆነው። ስታንቲንግ መከሰቱ አይቀርም። ስለዚህ ሁሉም ለዚህ ትኩረት ሰጥቶ መስራት የሚችልበትን ቅንጅት መፍጠር በዞን ደረጃ በክልል ደረጃ በወረዳ ደረጃ እያጠናከሩ መሄድ በጣም አስፈላጊ ስለሆነ ይህንን ማጠናከር እፈልጋለሁ። ህጻናት መጫወት ባለባቸው ጊዜ መጫወት፣ መማር ባለባቸው ጊዜ መማር አለባቸው። ማረፍ ባለባቸው ጊዜ ደግሞ ማረፍ አለባቸው። ይህንን ደግሞ ማድረግ የምንችለው ቅንጅት አብይ አሰራራችንን አጠናክረን ስንሄድ ነው። ሴቶች ሴቶችና ማህበራዊ ጉዳይ ቢሮ በጣም ጥብቅ የሆነና ኢንቲሜንሲያችን ከፍተኛ ከመሆኑ ጋር ተያይዞ በዛ ላይ የምንሰራው ስራ ከፍተኛ ነው ነው ነፍሰ ጦርና በመውለጃ ጊዜዋ ሲደርስ ጤና ተቋማት ላይ ሄዳ እንድታርፍ ይህን የመንገር የማስተማሩ ስራ ከኛ የሚጠበቅ ስለሆነ ይህንን እንሰራለን ብቻም ሳይሆን እስካሁንም በቅንጅት ሶስቱ ቢሮ በተለይ የተሳሰረ ነው ትምህርት፣ ጤና ሴቶችና ማህበራዊ ሴቶች አሉበት፣ ህጻናት አሉበት፣ ወጣቶች አሉበት። እነዚህ የማህበረሰብ ክፍሎች በሙሉ አስተሳስረን ብንሄድ ከመሆኑ ጋር ተያይዞ ቅንጅታዊ አሰራራችን እጅግ በጣም የላቀ ነው። የሚዲያ አካላት ደግሞ ትልቅ ሚና ነው ያላቸው። ለምን እኛ እንደዚህ እንላለን እንወያያለን። የምንወያያቸውን ውይይቶች ሚዲያ ላይ ህብረተሰቡ በሚሰማበት የተለያዩ ሶሻል ሚዲያዎችን በመጠቀም ኤሌክትሮኒክስ ሚዲያዎችን በመጠቀም ስለ ቀዳማዊ ልጅነት ምንድን ነው? ስለ ደይኬር ምንድን ነው? በትምህርት በኩል በጤና በኩል ያለው ጥቅም ምንድን ነው? ለህብረተሰቡ የሚሰጠው ለህፃናቶቹ የሚሰጠው የሚለውን በሰፊው መስራት አለባቸው። ይህንን ሰርተን ከተገኘን ያው በአጭር ጊዜ የተባለውን በአጭር ጊዜ ፈጽመን ውጤት እናመጣለን። የምንመታለኝ ቀዳማዊ ልጅነት ልማት ፕሮግራም ላይ የሚዲያ አካላትም ትልቅ የሶሻል ኃላፊነትም ስላለባቸው ማህበረሰብን በማንቃት ማህበረሰቡ በሚነጋገርበት ቋንቋ እና ዘዬ እነዚህን በተለይ ህጻናትን ምላሽ ሰጪ ክብካቤ የሚባለውን ወላጆች እንዲተገብሩ ገቢራዊ እንዲያደርጉ ህጻናት ጥበቃና ከለላ እንዲደረግላቸው ህጻናትን ተረት ተረት በመንገር ቤት ውስጥ የመማር እድል ሊያስፋፉ የሚችሉ ነገሮችን አቅርቦት በማድረግ ጥበቃና ደህንነታቸው አይደለም እንዲኖር በማስቻል ወደ ጤና ተቋም ህጻናትን በመውሰድ የቅድመ አንደኛ ደረጃ ትምህርት ቤት የዛ ተጠቃሚ እንዲሆኑ ህጻናት ላይ ሰፊ ስራ መሰራት እንዳለበት፣ የሚዲያ አካላት ይህን ድጋፋቸውን እንድታስቀጥሉ ጥሪ ማስተላለፍ እፈልጋለሁ። የአፍሪካ ቀዳማይ ልጅነት ልማት ውጤታማ እንዲሆን ጨዋታን መሰረት ያደረጉ የቅድመ አንደኛ ደረጃ ትምህርት ቤት ላይ ትኩረት ተደርጎ መሰራት ህጻናት እየተዝናኑ የመጫወቻ ስፍራዎችን የሚመቻችበት መንገድ ምቹ እንዲሆን ማድረግ በጥናቱ ዙሪያ ተነስቷል። ህጻናት የሚውሉበት ዴይ ኬር ያስፈልጋቸዋል ስንል ጥቅሙ ለህጻናት ብቻ አይደለም። መንግስታዊ በሆኑም ሆነ መንግስታዊ ባልሆኑ ሆኑ መስሪያ ቤቶች ላይ አንዲት እናት ከወለደች በኋላ ህፃን ልጅ ጡት መጥባት አለበት፣ እስከ ስድስት ወር ተጨማሪ ምግብ ሳይወስድ ያ ሲሆን፣ ለህፃኑ እድገት ጡት ማጥባቱ ትልቅ ፋይዳ እንዳለው እናውቃለን። ያንን ህፃን ደግሞ ለመንከባከብ ስትል መንግስት መስሪያ ቤት ላይ የምትሰራ እናት ልጇን ቤት ጥላ በምትመጣበት ጊዜ ልቧ ይከፈላል፣ ተገቢውንም ስራ ማከናወን አልችልም። ነገር ግን ዴይ ኬር ኖሮ ህፃኗ በምትሰራ በምትሰራበት መስሪያ ቤት ላይ ህፃኗን ይዛ መታ እዛው ጦት እያጠባች መንከባከብ ስትችል፣ አንደኛ ስራዋም ላይ ፐርፌክት ትሆናለች፣ ኤፌክቲቭሊ መስራት ትችላለች። ሁለት የልጇንም ጤንነት ትጠብቃለች፣ ታጠበዋለች፣ ተገቢውንም እንክብካቤ ትሰጣለች ማለት ነው። ከዚህ መነሻነት አሁን ላይ ወደ ሃምሳ አራት የሚጠጉ ዴኬሮች አሉ ፋንክሽናል የሆኑ ማለት ነው። ዴኬሮች ብቻ ሳይሆን ከዛ ባሻገር ደግሞ አሁን መንግስት መስሪያ ቤት መንግስታዊ ያልሆኑ ድርጅቶች ላይም የልማት ድርጅቶች ላይም እነዚህ ዴኬሮች እንዲቋቋሙ እዛም ላይ ተጠቃሚ የሆኑ ህጻናትን የመቆጣጠር ስራ ሚኛ ነው። ዴኬር ተቋቋመ፣ ምን ያህል ህጻናት ተጠቃሚ የሆኑ ናቸው የሚለውንም በየጊዜው ቼክ እናደርጋለን። በዚህ ዓመት ብቻ ከ905 በላይ የሆኑ ህጻናት ዴይኬር ተጠቃሚ ሆነው። እናቶች እንደሚታወቀው ብዙ ኃላፊነት አለባቸው። ልጆችን የማስተማር የቤት ውስጥ ማኔጅ የማድረግ ስራ፣ ምግብ የማብሰል ስራ፣ እነዚህን ስታደረግ ልጇንም በዚህ በኩል መያዝ የሚያቅታት ከሆነ ወስዳ እዛ አስቀምጣ ስራዋን ሰርታ ስታበቃ ደግሞ የምትቀበልበት እነዚህ ስምንቱ በተለይ የአቅም ውስንነት ላላቸው የተቋቋሙ ማቆያዎችም አሉን። አስራ ሁለት ፕሌግራውንዶች አሉን። እነዚህ ደግሞ ያው መሰረት ያደረግነው ትምህርት ቤቶችን እና ኮሊደር ልማቱን በከተማችንም እየተሰራ ያለ ኮሊደር ልማት አለ። እነዚህ ትምህርት ቤቶች ላይ በተለይ እኛ እንደ ሐዋሳ ከተማ ያው ምቹ ነገር አለ። በተለይ መጀመሪያ ፕላኗ ሲሰራ መሀል ላይ ግሪን ኤሪያዎች ተብለው እየተለዩ አሉእና እነዚህ ቦታዎችን ለይቶ ቀን የሚጫወቱበትን ህጻናት ለመስራት ትልቅ እገዛ ያደረገ ነበረ። ያም ከመሆኑ ጋር ተያይዞ እነዚህ ህጻናት ቢያንስ ከ4700 በላይ የሆኑ ህጻናት እዛ እንደሚጫወቱ ቼክ ማድረግ ችለናል። በቂ የሆነ ለልጆች ኤጅ አፕሮፕሬት ምንለው ከእድሜያቸው ጋር ሊሄድ የሚችል የማጫወቻ ማቴሪያሎች ቁሳቁሱ ሊኖሩ ይገባል። እዛው ዴይ ኬር ላይ ማለት ነው። ግቢው ራሱ ኢንዶር አውስዶር ምንለዋለ ውጭ ውስጥ ላይ ለምሳሌ ህጻናት የሚመገቡበት የሚተኙበት የተለያየ እዛ ላይ ለእነሱ መስፈርት አለው። በዛ መሰረት የሚያሟላ መሆን መቻል አለበት፣ ደይኬሮች ማለት ነው። ከውጭም እንደዛው አሁን ለምሳሌ ደይኬር አለ፣ ከውጭ ደግሞ የእነሱ የሚጫወቱበት ፕሌግራውንድ አለው። ፕሌግራውንዱ ራሱ ደይኬር ላይ ያለው በቂ ነው ወይ? ምን ያህል ልጆች ነው ያሉ? እንዴት ነው የምናጫወታቸው? ቢወድቁስ? ቅድም እንዳልነው እነሱን የሚጎዳ መሆን መቻል የለበትም ማለት ነው። ህጻናት ጤናማ የሆነ ጤናቸው እንዲጠበቅ ማድረግ የቅድሞ አንደኛ ደረጃ ትምህርት ተጠቃሚ ማድረግ ለህጻናት ምቹና ጨዋታን መሰረት ያደረገ በጨዋታ ማዕከል ያደረገ የቅድመ መደበኛ ትምህርት ላይ ትኩረት አድርጎ መስራት፣ ህጻናት እንዲጫወቱ የመጫወቻ ስፍራዎችን፣ ቦታዎችን ለነሱ በሚመች መንገድ ከተማዎችን ምቹ ማድረግ። ሌላው ደግሞ እንደኔ አይነት እናት ወይም ደግሞ አባት ምን ይፈልጋል ወደ ስራ ለመምጣት ስለ ህጻናት ስለ ልጃቸው ማሰብ መጨነቅ ግድ ያለ ነው። ይህን ነገር ደግሞ ቶሎ መልስ ለመስጠት በመንግስት ተቋማት የሚሆን በማንኛውም መስሪያ ቤት የህጻናት ማቆያ እንዲኖር የሚሰሩ ስራዎች በጣም ዘርፈ ብዙ ለውጦችን እያመጡ ይገኛሉ። በትምህርት ቤት ደግሞ እንግዲህ እንደሚታወቀው አዲስ አበባ ላይ ህጻናት ወይም ወላጆች እንዳያስቡ ለህጻናት የሚሆን የትምህርት መርጃ መሳሪያዎችን ዩኒፎርም የትምህርት ቤት ምገባ በቀን ሁለቴ እየተደረገ ይገኛል። ይሄ በጣም ትልቅ ለውጥ ነው። ይህን ስንል ከህጻናቱ ባለፈ በሀገር ኢኮኖሚ ላይ ያለው አስተዋጽኦ ጉልህ ነው። እየደገፉን እያደረጉ ላሉት አስተዋጽኦ የአፍሪካ የቀዳማይ ልጅነት ልማት ማዕከልን በክልሉ ህዝብና መንግስት እንዲሁም በህጻናት ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። የገንዘብ ድጋፍ የሚያደርገውን የቢግዊን ፍላንትሮፊ ተቋም እዚህ አብሮን ባይኖርም ያው እያደረጉ ላሉት ድጋፍ እንድታመሰግኑልኝ ጠይቃለሁ። የአዋሳ ዩኒቨርሲቲ ይሄ ስራ እንዲሳካ ለሰጠው አመራር፣ እንዲሁም የአዋሳ ዩኒቨርሲቲ ምሁራን ተመራማሪዎች ይህ ስራ በዚህ መልኩ እንዲጠናቀቅና ለዚህ እንዲደርስ ላደረጉት አስተዋጽኦ እንድታመሰግኑ ጠይቃለሁ።